አሁን እኔ ዌትን ፊል አደርገዋለሁ? አላደርገውም። ከዚህ ላይ በምዘልበት ሰዓት ዌትን ፊል አደርገዋለሁ አደርገዋለሁ? አላደርገውም። ምንም አይነት ኮንታክት ፎርስ ሌላ ዌትን ፊል አላደርገውም። ማለት አፓረንት ዌትስ ነው። አፓረንት ዌት ዜሮ ነው ማለት፣ አፓረንት ዌትለስነስ ላይ ነው አይደል? ስለዚህ በዚህ ያዝኩት ዕቃ እኔ ወደ ላይ ሳልወረውረው፣ ከእጄ ላይ ግን ይነሳል። ለምሳሌ አሁን ወርውሬው ነው ሳልወረውረው፣ ከእጄ ላይ ይነሳል። ሉክ ምናልባት ከፍ ብል ኖሮ በደንብ ልዩነቱን ታዩታላችሁ። ከፍ ስላላልኩኝ በተወሰነ ምታዩችስ በተወሰነ መልኩ ነው የሚነሳው ከእጅ ላይ ዱሴት ወደ ላይ። እኔ ዌት መስመስ ስለሆንኩኝ እሱ አየር ላይ ይንሳፋል። አሁን እንዳው ከዚህ ዴስክ ላይ ብንዘል፣ ሉክ እስቲ እንዳው አሁን ፊል አደርገዋለሁ። ዌት ባይዘ ፊል እያደረኩት ነው። ክብደት አለኝ፣ ክብደት እንዳለኝ አውቃለሁ። ስዘል ግን ዜሮ ነው ሆነው ለራሴ በስማ ዜሮ ነው። እየዘለላችሁ ሞክሩት። ምንም ክብደት እንዳላችሁ ፊል አታደርጉ። ዜሮ ነው የምትሆኑት። ለምን አየር ላይ እያላችሁ ወደ ላይ የሚመልሳችሁ ፎርስ አለ የለም። ስለዚህ ፊልም አደረገው ነገር የለም። እጄ ላይ ፊልም አደረገው ፎርስ ስንት ነው? ቆይ ፊልም አደረገው ፎርስ ስንት ነው? ዜሮ ነው መሬት እስከምትነካ ድረስ።